በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች ይህም ሚዲያ የምትከታተሉ አሁን የምንገኘው በደብረ ገሊላ ልደታ ለማርያም ጸበል ቦታ ነው የምንገኘው። ይሄ አሁን እያያችሁት ያላችሁት መጠመቂያ ቦታ ነው። እነዚህ የጸበላቱን ዝርዝር ለመንገር ነው ወደዚህ የመጣሁትና በአንደኛ ደረጃ የምናገኘው የቅድስ ስላሴ ጸበል ነው የምናገኘው ቀጥሎ ሁለተኛ ላይ የምናገኘው መግደላዊት ማርያም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስመ ጠራሩ ክብር ግባውና ሰባት አጋንንት ያወጣላት መግደላዊት ማርያም ናትና በጣም ልዩ ቃል ኪዳን አላት። የእሷ ጸበል ነው የምናገኘው። ቀጥሎ ሶስተኛ ደረጃ ላይ የምናገኘው የሰማይቱ ቅዱስ ጊዮርጊስ ጸበል ነው የምናገኘው። ሁለተኛ የመላእክት አለቃ ቅዱስ ሚካኤል ጸበል ነው የምናገኘው። እንዲሁም በአምስተኛ ደረጃ ላይ የምናገኘው ቅዱስ ገብርኤል ጸበል ነው የምናገኘው። በስድስተኛ ደረጃ የምናገኘው የጻድቁ አባታችን አቡነ ሐብተ ማርያም ጸበል ነው የምናገኘው። እንዲሁም በሰባተኛ ደረጃ ላይ የተቀመጡት አባታችን ታላቁ የቤተክርስቲያናችን ዋናው ባለልጁ ቃል ኪዳን ቃል በኩል በዚህ በኩላሊት በሽታ ያላቸው በጣም እሳቸው ትልቅ ቃል ኪዳን አላቸው እና አባታችን ጻድቁ አባ ዶስቆሮስ ጸበል ነው የምናገኘው። እንግዲህ እንደምታዩት ይሄ ጸበል ቀዝቃዛ አይደለም፣ ሙቁ ነው። ከአለት ላይ ነው አለቱ ሰንጥቆ የወጣ እጅግ በጣም ብዙ ሰው እየተፈወሰበት ነው የሚገኘው። ከዚህ መካከል አንድ እንደው አሁን ቅርብ ጊዜ ለስምንት ዓመት ምግብ የማይበላ ምንም መንቀሳቀስ የማይችል አንደበቱ የማይናገር ምንም በርን የሆነ ማለት ይቻላል፣ በእውነት የሚያሳዝን አንድ ልጅ ነበረእና እንዲሁ እንደ ሥላሴ ስራ ድንቅ ነው። አባቱ አምጥቶ እዚህ ጸበል ውስጥ ሲያስጠምቅ ነው አንደበቱ በቱ በዚህ ጸበል የተፈታና፣ በእውነት በየቤቱ የተቸገራችሁ ሰዎች፣ በችግር ላይ ያላችሁ ሰዎች ትኖራላችሁና እጅግ በጣም ፈዋሽ የሆነ ጸበል ነው። ሁላችሁም መታችሁ በዚህ ጸበል እንድትፈወሱ ለማለት ፈልጋለሁ። በጣም ድንቅ የሆነ ጸበል ነው። ባህሪውን ይቀያይራል። እስካሁን እንግዲህ የእኛ ምንም እኛ የሰው ልጅ የሰው አእምሮ፣ ልደርስበት የማይችለው ነገር፣ አንዳንዴ ቀዝቃዛ ይሆናል፣ አንዳንዴ ሙቅ ይሆናል እና ይሄን እኔ እንዲህ እንዲከምላችሁ ማየት ማመን ነው እና ሩቅም አይደለም እዚሁ አያት አርባ ዘጠኝ አዲስ አበባ አያት አርባ ዘጠኝ ወረድ ብሎ ሀያ ደቂቃ ብቻ ወደ ውስጥ በመግባት ነው የምታገኙት። ደግማለው አዲስ አበባ ውስጥ አያት አርባ ዘጠኝ በምለው አርባ ዘጠኝ መጨረሻ ትወርዱና ወደ ግራ በመዞ ወደ ፀሐይ መውጫ ወረድ ብላችሁ ሀያ ደቂቃ ብቻ ወደ ውስጥ ገብታችሁ ታገኛላችሁ። በእውነት በጣም እጅግ ፈዋሽ ነው። ና ሁላችሁ መታችሁ እንድትገለገሉ ለማለት ፈልጋለሁ። እግዚአብሔር አገራችን ኢትዮጵያን ሰላም ያድርግልን። ሁላችንም እግዚአብሔር ይባርከን።